ዘርፍ ቀይለሽ መጣሽ፣ ማለት የረሳንሽ መስሎሽ ነው። አሁን እንደዚህ እዛ በቀን 20 ሺህ ብር ብላችሁ ሱቅ የለ አዘጋችሁኝ፣ እዚህ ደግሞ ምን ልትሆኑ መጣችሁ?